ኦኬ ጋይስ ከዚህ ቀደም የለቀቁላችሁን ቪዲዮ ያያችሁት ይመስለኛል። ዛሬ ደግሞ እንዴት አድርገን ኤርን ማድረግ እንችላለን የሚለውን ከማየታችን በፊት ስለ ሪፈራል ሲስተም ልንገራለን። ሪፈራል ኮድ ለማግኘት ኮዳችሁ የሚገኝበት ቦታ ጋር እንሄዳለን ማለት ነው። እዚህ ጋር እንመጣለን። ሰው እዚህ ጋር ሪፈር ቱ ኤርን የሚለው ቦታ ላይ እንገባለን ማለት ነው። ሶ እዚህ ጋር ሪፈር ቱ ኤርን የሚለው ቦታ ላይ ስታዩ እዚ ጋር ወደ አስር የሚጠጉ ኮዶች አሉ። እነዚህን ኮዶች አንሎክ በማድረግ የራሳችሁን ኮድ ማግኘት ትችላላችሁ። ኮዶችን እንዴት አንሎክ ማድረግ እንችላለን ካላችሁ። ሲፒ ፖይንት በመሰብሰብ አንሎክ ማድረግ ትችላላችሁ። እንደምታዩት እዚህ ጋር አርዋን ኮድ አንሎክ ለማድረግ 180 ሲፒ ፖይንት መሰብሰብ ይጠበቅባቸዋል። ሁለተኛውን ደግሞ ለመክፈት 200 ሲፒ ፖይንት መሰብሰብ ይጠበቅባቸዋል። ሶ 180 ላይ 20 ሲፒ ስትጨምሩት ሁለተኛው ይከፈታል። ከዛ ሶስተኛው ለማስከፈት 300 ሲፒ፣ አራተኛው ለማስከፈት 400 ከዛ 600 ሲፒ ማለት ነው። እያንዳንዱን ሲፒ ፖይንት ሚኒማም ትሬሾልድ ስታሙሉ ሲፒ ፖይንቱ ይከፈትላቸዋል። በዛ ሰው ኢንቫይት ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ እዚህ ጋር ኢንቫይት ላይ ኢንቫይት ያደረጋችሁት ሰው እየሰራ ነው አይደለም የሚለውን የሚያሳያችሁ ነው። የሚሰጣቸው የሚሰጣችሁ ሪፈራል ኮድ አክቲቭ ለሆኑ ሰዎች ብትሰጧቸው አሪፍ ነው፣ ምክንያቱም ሪዋርዳቸው የሚሆነው ያኝ ሰዎች በሰሩት ልክ ስለሆነ ማለት ነው። እና አሁን ቀጥታ ወደ ሪዋርዱ ሶስዳቸው ሪዋርዶቹን እዚህ ጋር እንደምታዩት ነው። ከዜሮ ፖይንት ሀያ ዩስሲዲቲ እስከ አምስት ዩስሲዲቲ ይደርሳል ማለት ነው። ዜሮ ፖይንት ሀያ ዩሲዲቲ ለማግኘት ከእናንተ የሚጠበቀው ምንድን ነው መጀመሪያ የኮንሶ ቴሌግራም ቻናል እና ኤክስ አካውንት ትዊተር አካውንትን ፎሎ ታደርጋላችሁ ከዛ በመቀጠል የራሳችሁ ሲፒ ከመቶ ሰማኒያ በላይ መሆን አለበት ማለት ነው እና በመቀጠል አንድ የጋበዛችሁት ጓደኛችሁ የሰራው ሲፒ ከመቶ ሰማኒያ ሲበልጥ ዜሮ ፖይንት ሀያ ዩሲዲቲ ታገኛላችሁ ሁለተኛው ላይ ስትመጡ ደግሞ ዜሮ ፖይንት አራት ዜሮ ዜሮ ፖይንት ፎር ዩሲዲቲ ታገኛላችሁ። ይህ የሚሆነው ሲፒ ፖይንታቸው ከ250 በላይ ሲሆን እና የጋበዛችሁት ሁለት ሰው ሲፒ ፖይንታቸው ከ250 በላይ ሲሆን 0.40 USDT ታገኛላችሁ ማለት ነው። እንደም ሌሎቹም አሁን በተከተላችሁት ወይ አክቲቭ ሆናችሁ ከሰራችሁ 10 USDT ማግኘት ይችላላችሁ ማለት ነው። ከዚህ 10 USDT በተጨማሪ ሌላ USDT earn የምታደርጉበት ሌላ መንገድ አለ። እሱ መንገድ በሌላ ባዲስ ቪዲዮ እሰራላችኋለሁ ማለት ነው። ሶ ሪፈራል ሲስተሙ ይሄን ነው የሚመስለው በመቀጠል እንዴት አድርገን ሲፒ ፖይንት አርነው ማድረግ እንችላለን፣ የሚለውን አሳያችኋለሁ በደንብ ማለት ነው። እርን አብረን እናደርጋለን። እርን ሳደርግ ታያላችሁ፣ እናንተን ትሞክራላችሁ። በጣም ቀላል ነው ሲፒ ፖይንት መሰብሰብ። በአንድ ሰዓት ውስጥ ብዙ ሲፒ ልትሰበስቡ ትችላላችሁ። ዋናው አክቲቭ ሆናችሁ አፕሊኬሽኑን መጠቀም ነው። ስለዚህ ሲፒ ፖይንት እንዴት እንደምትሰበስቡ አሁን በምልቅላችሁ በቀጣይ ቪዲዮ የምታዩት ይሆናል። ይመቻችሁ።